የእንግሊዙ ግዙፍ ኩባንያ ሀገራችን ገባ። ኩባንያው አዲስ ይዞ የመጣው ትልቅ በረከት የሰው ልጅ ሕይወትን ካቀለሉና የዕለት ተዕለት እንቅስቃሴውን እጅግ ፈጣን ካደረጉ የፈጠራ ውጤቶች መካከል መኪና አንዱና ዋነኛው ነው። መኪኖች ከአንዱ ቦታ ወደ አንድ ቦታ ከመጓጓዣነት አልፎ በንብረትነት የቅንጡና የሀብት ኑሮ ማሳያ፣ እንዲሁም የአዳዲስ ቴክኖሎጂ ውጤቶች መፎካከሪያ አውድ ሆነው ቆይተዋል። አሁን ላይ በዓለም አቀፍ ገበያ ሰፊ ተፈላጊነትና የገበያ ድርሻ ባላቸው የመኪና አምራቾች መካከል የሚደረገው ፉክክርም ከጊዜ ወደ ጊዜ እየጨመረ ይገኛል። ይህ ፉክክር ምቾትን፣ ፍጥነትን፣ የደህንነት ዋስትናዎችን፣ ውበትንና አዳዲስ ቴክኖሎጂዎችን መሰረት አድርጎ በገበያ ውስጥ ላቅ ያለ ድርሻና ተቀባይነትን ለማግኘት በሚደረግ እሽቅድድም ይገለጻል። በመሆኑም ታዲያ የዓለም የመኪና ኢንዱስትሪ ኪስን የሚያቀሉ ለጆሮ የሚከብዱ ረብጣ ቢሊዮን ዶላሮች ፈሰስ የሚደረግባቸው ቅንጡ መኪኖችን ማምረቱንም ተያይዞታል። ይህ በእንዲህ እንዳለም አሁን ላይ ኢንዱስትሪው ያደገ በመምጣቱ በዓለማችን ላይ የመኪና ኪራይ ኩባንያዎች እየተበራከቱ ይገኛሉ። በዚህም ታዲያ በዛሬው ዝግጅታችን ወደ እናንተ ውድ ተከታታዮች የምናድርሰው ከአፍሪካ አዲስ አበባ ውስጥ የእንግሊዙ የመኪና ኪራይ ኩባንያ ስራ መጀመሩን የምናድርሳችሁ ይሆናል። በቆይታችንም ስለዚህ ዓለማችን ታዋቂ የመኪና ኪራይ ኩባንያና ይህ ኩባንያ ሀገራችን መግባቱ ለሀገራችን ያለውን ጠቀሜታዎች የምናድርሳችሁ ይመስለናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁም። የእንግሊዙ ግሪን ሞሽን ዓለም አቀፍ የመኪና ክራይ ኩባንያ በኢትዮጵያ ስራ መጀመሩ ተነገረ። የእንግሊዙ ግሪን ሞሽን ዓለም አቀፍ የመኪና ክራይ ኩባንያ በአዲስ አበባ የመጀመሪያውን ቢሮ በመክፈት በይፋ ስራ መጀመሩን አስታውቋል። ዋና መስሪያ ቤቱን በለንደን ያደረገው የእንግሊዙ ግሪን ሞሽን አለም አቀፍ የመኪና ኪራይ ኩባንያ በአዲስ አበባ የመጀመሪያውን ቢሮ ሲከፍት የሚፈለገውን መስፈርት አሟርቶና አለም አቀፍ ደረጃውን ጠብቆ እንደሆነም ተገልጿል። አገልግሎትንም በአለማችን በሰማኒያ ሀገሮች ውስጥ በሚገኙት 700 ቢሮዎቹ እየሰጠ እንደሚገኝም የግሪን ሞሽን ኢትዮጵያ ዋና ስራ አስፈጻሚ ገልጸዋል። አዲስ አበባ አለም አቀፍ ከተማ እንደመሆኗ መጠን ይህ የመጀመሪያው አለም አቀፍ ኩባንያ ወደ ስራ በመግባቱ ከተማዋ እንግዶቿን በአግባቡ እንድታስተናገድ በብርቱ ያግዛታል። ከዚህም ባለፈ ለሀገር የውጭ ምንዛሬ በማምጣት ረገድና የስራ እድልን በመፍጠር ደረጃ ትልቅ እድል ይሰጣልም ተብለዋል። ይህ ግሪን ሞሽን የተባለው የእንግሊዙ ኩባንያ የከተማዋን ስምና ደረጃን በጠበቀ መልኩ አገልግሎት ለመስጠት ከግሪን ሞሽን ኢትዮጵያ ጋር የውል ስምምነት አድርገዋል። በዚህ የስራ ማስጀመሪያ መርሃ ግብር የመንግስት አካላት፣ የኢትዮጵያ አየር መንገድና የባህል ቱሪዝም ቢሮ ኃላፊዎች፣ አዲስ አበባ የሚገኙ ኤምባሲዎች፣ የዓለም አቀፍ ማህበረሰብ እንግዶች፣ የቢዝነስ ባለሙያዎች እንዲሁም ደግሞ ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል። እንደ አውሮፓውያን አቆጣጠር በ2007 በዩናይትድ ኪንግደም የተቋቋመው ይህ ግዙፍ ኩባንያ በመኪና ክራይ ቅርቦት በአለም ግንባር ቀደም አቅራቢ በመሆኑ ይታወቃል። በመሆኑም ታዲያ ኩባንያው አሁን ላይ ሀገራችን በመግባቱ በሁሉም ዘርፍ ትልቅ ጠቀሜታ እንዳለውም ይነገርለታል። በከፍተኛ እድገት ላይ የምትገኘው ሀገራችን ኢትዮጵያ ኢኮኖሚዋን ወደ ኢንዱስትሪ ለማሸጋገር ጥረት እያደረገ ሲሆን፣ በዚህ ሂደትም ብዛት ያላቸው የኢንዱስትሪ ተቋማት ገንብታለች። እንዲሁም ደግሞ በመገንባት ላይ የሚገኙም በርካታ ናቸው። በሀገራችን ከሚገኙ የሀገራችን ኢኮኖሚ ጀርባ አጥንት ከሆኑ ትልልቅ ኢንዱስትሪዎች መካከል አንጋፋው በቢሾፍቱ የሚገኘው የቢሾፍቱ አውቶሞቲቭ ማምረቻ ኢንዱስትሪ አንዱና ዋነኛው በመሆኑ ይታወቃል። እንደሚታወቀውም በኢትዮጵያ ያለው የተሽከርካሪ ብዛት ከዓለም ሀገራትና ካለው የሕዝብ ብዛት አንጻር እጅግ ዝቅተኛ መሆኑ የሚታወቅ ሲሆን በሀገሪቷ ያለው የተሽከርካሪ ቁጥር ከሰው ስብጥር አንጻር አንድ ተሽከርካሪ በአማካኝ ከመቶ በላይ ለሚሆኑ ዜጎች እያገለገለ መሆኑን ይነገራል። ኢትዮጵያ በታሪክ ከአፍሪካ ሀገራት ቀደም ብላ መኪና ለማስገባትና ለመጠቀም ብትችልም በአሁኑ ሰዓት ግን ያለው የመኪና ብዛት ከጎረቤት ሀገራት እንኳን ሲነጻጸር ዝቅተኛ መሆኑ ይነገራል። በመሆኑም ታዲያ ይህ የምስራቅ አፍሪካ ግዙፉ የመኪና ማምረቻ ኢንዱስትሪ በሀገራችን ውስጥ መቋቋሙ ይህን በሀገራችን የሚታየውን የመኪኖች ማነስ ቁጥርን የሚጨምር ከመሆኑ ባሻገር ከውጭ በሚገቡ የተሸካሪ ምርቶች ላይ ያለውን ጥገኝነት በመቀነስ ረገድ ከፍተኛ ድርሻ በመወጣት ላይ የሚገኝ እንዲሁም ደግሞ ለበርካቶችም የስራ እድል መፍጠር የቻለ ሲሆን አሁን ላይ ደግሞ ኩባንያው የሀገር ውስጥ ፍላጎትን ከማሟላትም አልፎ ወደ ጎረቤት ሀገራት መኪኖችን አምርቶ ለመላክ ዝግጅቱን አጠናቋል። ኩባንያው ከአስራ አራት ዓመት ወዲህ ደግሞ ለደረቅ ጭነትና ለሌሎች ግልጋሎቶች የሚሉ ከ10ሺ በላይ ተሽከርካሪዎችን አምርቶም ለተጠቃሚዎች ማቅረብ የቻለም ሲሆን በዘርፉ በቂ ነው ሊባል የሚችል አቅም በመፍጠር ጠቀሜታን በመፍጠር ላይ ይገኛል።

ፋብሪካው ከሚያመርታቸው የተለያዩ ተሽከርካሪዎች መካከልም ኤን ሰባት የተሰኘ ዘመናዊ ተሽከርካሪም አንዱ ነው። ይህ የሀገራችን የምስራቅ አፍሪካ ግዙፉ የመኪና ማምረቻ ኩባንያ ገጥሞት በነበረው የተለያዩ በርካታ ችግሮች ስራ እስከማቆም ደረጃ ድረስም ደርሶ የነበረ ሲሆን፣ በተወሰደው ስር ነቀል የሆኑ እርምጃዎች አሁን ላይ ፋብሪካው ጥራታቸውን የጠበቁ የጊዜውን ቴክኖሎጂ የታጠቁ እጅግ ዘመናዊ ኤን ሰባት ፒካፖችን አምርቶ ወደ ጎረቤት ሀገራት ለመላክም ዝግጅቱ አጠናቋል። በመሆኑም ታዲያ ኩባንያው በዚህ ምርት የሀገር ውስጥ ፍላጎትን ከማሟላት አልፎ ለተለያዩ ጎረቤት ሀገራት በማቅረብም የውጭ ምንዛሬ ማግኛ አንዱ ዘዴ ለማድረግም በጥልቀት አቅዶም እየሰራ ይገኛል። እኚህ ተሽከርካሪዎች በዋናነት ባለቤትነታቸው የቻይና ሲሆን ለምርት አገልግሎት የሚያስፈልጉ እንደ ማሽን ያሉ የዲዛይን ስራዎች እንዲሁም ደግሞ የፋይናንስ ችግሮችን በመፍታት የኢትዮጵያ ምርት የሆነውን ተሽከርካሪ በማምረት ወደ ገበያም ለማድረስ ታቅዶም የተሰራ ይገኛል። ፋብሪካው ኤስኬዲን በማምረት ላይ የሚገኝ ሲሆን ኤስኬዲ ማለትም በከፊል ተገጣጥሞ ከውጭ የሚመጣን ምርት እስከ መጨረሻው መኪና እንዲመስል ገጥሞ የሚያቀርብም ነው። በቀጣይ ፋብሪካ ወደ ማኑፋክቸሪንግ ለማድረግም የተለያዩ ስራዎችን እየሰራ ይገኛል። እስካሁንም ከ10 ሺህ በላይ የሚሆኑትን የመኪና ምርቶችን ለተጠቃሚዎች ያቀረበው የቢሾፍቱ አውቶሞቲቭ ማመርቻ ኢንዱስትሪ ባሳለፋቸው የስራ አመታት ውስጥ ጊዜውን የሚዋጁ ቴክኖሎጂዎችና እውቀትን እያካበተ መሆኑንም ገልጸዋል። በመሆኑም ታዲያ ይህ ኤን ሰባት ዘመናዊ ፒክአፕ ተሽከርካሪ ሌግዥሪ መኪና ሲሆን መኪናው 360 ዲግሪ ካሜራ ያለውና ጉልበቱም ከ2 ከ20 በላይ የፈረስ ጉልበት ያለው መሆኑም ተነግሯል። ፋብሪካው ምርቶቹን ወደ ገበያ ከመላኩም በተጨማሪ በሚቀጥለው አመት በኤሌክትሪክ ምርቶች ላይ ትኩረት አድርጎ እንደሚሰራም አስታውቋል። ኩባንያው አሁን ላይ ኤን ሰባት ፒካፕ ቢቢኤን እና ኡራል ወታደራዊ ተሽከርካሪዎችን ጨምሮ ሌሎችም እጅግ ዘመናዊ መኪኖችን በማምረት ላይ ይገኛል። በዚህም ታዲያ የቢሾፍቱ አውቶሞቲቭ ማምረቻ ኢንዱስትሪ እኚን አዳዲስ የኢንዱስትሪ የፈጠራ ስራዎችን እያመረተ ወደ ጎረቤት ሀገራት እንደ ኬንያ፣ ጂቡቲ፣ ሱዳን፣ ታንዛኒያ እና ሌሎችም ሀገራት ለመላክም ዝግጅቱን አጠናቋል። በዚህም ታዲያ ኢንዱስትሪው በተያያዘው የበጀት አመት 250 የኤን ሰባት ፒካፕ ሞዴል ተሽከርካሪዎችን ለማምረት አቅዶም እየሰራ ይገኛል። አዲሱ የኤን ሰባት ፒካፕ ሞዴል ተሽከርካሪ የዘመኑ የመጨረሻ ስሪትና ዘመናዊ ቴክኖሎጂዎችን ያሟላ መሆኑም ተገልጿል። ከአዲስ አበባ በስተደቡብ ምስራቅ አቅጣጫ በቢሾፍቱ ከተማ የሚገኘው ብቸኛው የምስራቅ አፍሪካ የቢሾፍቱ አውቶሞቲቭ ማምረሻ ኢንዱስትሪ የኢትዮጵያ የኢንዱስትሪ ለውጥ የመሰረተ ድንጋ ሲሆን የቢሾፍት አውቶሞቲቭ ማምረቻ ኢንዱስትሪ በምስራቅ አፍሪካ ብቸኛው የአውቶሞቲቭ ማምረቻ ተቋም እንደመሆኑ መጠን ወደ ሀገር ውስጥ በሚገቡ ተሽከርካሪዎች ላይ ያለውን ጥገኝነት በመቀነስ የቴክኖሎጂ እድገትን በማጎልበትና የስራ እድልን በመፍጠር የኢትዮጵያን ኢኮኖሚ በመቅረጽ ትልቅ ሚና በመጫወት ላይ ይገኛል። መጀመሪያ ላይ ወታደራዊ መኪኖችን ለማምረት የተቋቋመው ኩባንያው ከዚያን ጊዜ ጀምሮ የተለያዩ ተሽከርካሪዎችን፣ መኪኖችን፣ አውቶቡሶችና ሲቪል አውቶቡሶችን በማምረት የኢትዮጵያ ኢንዱስትሪ ወደ ተሻለ ደረጃ እያሳደገ መጥቷል። ይህ በእንዲህ እንዳለን በተለይ አሁን ላይ ኩባንያው ከባድ ወታደራዊ ተሽከርካሪዎችን በማምረት ላይ ይገኛል። በመሆኑም ታዲያ ይህ የሀገራችን ግዙፉ የመኪና ማምረቻ ኩባንያ የሆነው የቢሾፍቱ አውቶሞቲቭ ማምረቻ ኢንዱስትሪ የተለያዩ መኪኖችን በተመጣጣኝ ዋጋ የሚያቀርብ ሲሆን ይህም መሆኑ በዚህ ካምፓኒ የሚመረቱ መኪኖች በበርካታ ኢትዮጵያውያን ዘንድ በጥራትም ሆነ ከወጪ አንጻር ተመራጭ መሆናቸውም ይነገራል። እንደሚታወቀው በሀገራችን ኢትዮጵያ የመኪኖች ዋጋ በብዙዎች ዘንድ የማይቀመስ በመሆኑም እኚህ በተመጣጣኝ ዋጋ በሀገር ውስጥ የሚመረቱ ተሽከርካሪዎች ተፈላጊነታቸውም ከጊዜ ወደ ጊዜ እየጨመረ ይገኛል። የሰባት ፒክአፕ በዋናነት በኢትዮጵያ እያደገ የመጣውን ዘላቂና ሁለገብ ተሽከርካሪዎችን ፍላጎት ለማሟላት የተነደፉ ሲሆን ፒክአፖቹ ለግልም ሆነ ለንግድ አገልግሎት የሚውሉ በመሆናቸው ተወዳጅነታቸውም እየጨመረ መጥቷል። በመሆኑም ታዲያ የነዚህ መኪኖች በዚህ የቢሾፍቱ አውቶሞቲቭ ኩባንያ ውስጥ መሰራት ብሎም ደግሞ ወደ ውጪ መላክ የኩባንያውን ትልቅነት የሚያሳይ ከመሆኑ በተጨማሪ አዲስ አስደሳች ትልቅ ምዕራፍ ማሳያም ነው። በመሆኑ ታዲያ እኚህ ዘመናዊ መኪኖች በተመጣጣኝ ዋጋ መሰራታቸው የመኪና ገበያ ላይ ለውጥ ሊያመጣ እንደሚችልም ተነግሯል። የነዚህ ኤን ሰባት ሞዴል ፒክአፕ ቢቢኤን ና ኦራል ወታደራዊ ተሽከርካሪዎች እንዲሁም ደግሞ ሌሎችም ዘመናዊ ሞዴሎች በሀገር ውስጥ መመረት መጀመር እንዲሁም ወደ ውጭ ኤክስፖርት መደረግ ኢትዮጵያ በአውቶሞቲቭ ኢንዱስትሪ ውስጥ የክልሉ ዋና ተዋናይ እንድትሆንም የሚያስችላት ነው። ይህም ኢትዮጵያ በቀጠናው ያላትን ኢኮኖሚያዊ አቋም ከማሳደጉም ባለፈ የውጭ ኢንቨስትመንቶች ማደግ ላይ ባለው የሀገሪቱ አውቶሞቲቭ ዘርፍ ላይ እንዲሰሩም የሚያስችል ነው። በነገራችን ላይ የአውቶሞቲቭ ኢንዱስትሪ ካፒታል ሰፋ ያለ በመሆኑ በዘመናዊ ቴክኖሎጂ በሰለጠነ የሰው ኃይልና በመሰረተ ልማት ላይ ቀጣይነት ያለው ኢንቨስትመንት ይፈልጋል። የቢሾፍቱ አውቶሞቲቭ ማምረቻ ኢንዱስትሪ በኢትዮጵያ የኢኮኖሚ ለውጥ ውስጥ ትልቅ ሚና ያለው ሲሆን ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት ያለውን ፍላጎት በመቀነስ ረገድ ካምፓኒው ሀገሪቱ በአውቶሞቲቭ ኢንዱስትሪ በኢኮኖሚ ራሷ እንድትችል የሚያደርግም ትልቅ ተቋም ነው። በመሆኑም ታዲያ ኩባንያው አሁን ላይ እኚህን ዘመናዊ መኪኖች ወደ ጎረቤት ሀገራት በመላክ ለሀገራችን ከፍተኛ የውጭ ምንዛሬን በማስገኘት ለሀገራችን ኢኮኖሚ ትልቅ አስተዋጽኦ ለማበረከትም በትጋት በመስራት ላይ ይገኛል። ውድ የሁሉ ዴይሊ ቤተሰቦቻችን የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተደሰታችሁበትና በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና ና ሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸው መረጃዎች ይዘን እንቀርባለን። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሁላችንም ይሁን።